ሰላም ሰላም ወድነት የተከበራችሁ ተከታታዮቼ፣ ዛሬ ዶሮ ቦቤን ውስጥ አፍስዬ ሼር ላድርጋችሁ። ይሄ ነው ማለት ነው። አንዳንድ ጊዜ ሲደክመን በጣም ይጠቅመናል። ምክንያቱም ከታችሁት ብቻ ሀያ ደቂቃ ማይጨረስ ስራ ነው ማለት ነው። እና አሁን ሎሚ ግን ዶሮ መጀመሪያ በምን አጥቢው ያለ መሰራችኋቸው ና ሎሚ አርጌ በደንብ አጥቤዋለሁ ማለት ነው። እና ጮማ የሆነ ነገር የሚሻለው ስብ ያለው በሙሉ ጥዬው ማለት ነው። ግን ቆዳው ትቼዋለሁ። ቆዳው ለምንድን ነው? ቅመም እንዲይዝልን፣ ቦዘን ስንከትተው በኋላ ስንበራ ግን ማውጣት እንችላለን ማለት ነው። አሁን ምቀባው እርድ ቁንዶ በርበሬ፣ ሽንኩርት የደረቀና ጨው በቃ በደንብ አርጌ ውስጡን በደንብ ትቀባው ነው ማለት ነው። ከዛ አሁን ደግሞ የላጥኩት ድንች ቪዲዮ እንዳይረዝም ብዬ የላጥኩት ድንች ያቀረብኩት ድንቹ በእጄ ይዤ ልቆርጠው ነው። በዚህ አጋጣሚ በእጄ ይዤ ስቆርጥ ብዙ ሰው እጅሽ ምናምን ምንም ነገር አይለኝም። ለእናንተ እንደዛ አድርጉ ማለት የሳይሆን ለእኔ ያው እንደዚ ስለተመቸኝ ነው። ምክንያቱም ዶሮ የነካሁበት ነገር መክቴፋ አንድ ስለሆነ ሰላጣ ወይ ሌላ ነገር እንዲነካብኝ ስላልፈለግኩ ማለት ነው። ዶሮ ሲሰሩ ያው ራሱን የቻለ መክቴፋ መኖር አለበት በጣም ሽታ ስላለው መጥፎ ደግሞ ቫይረስ ስላለው ማለት ነው። እኔ ግን በደንብ አድርጌ አጥቤያለሁ። ግን ድንቹ ራሱ ቆርጠው በእጅ የነቆረ አድኩት ማለት ነው። ምንም እንትን ጉዳት አላመጣብኝም። እናንተ ግን በዛ አድርጉ ማለት አልችልም። የራሴ አሁን ደግሞ እዚህ ጨው ከትቼበታለሁ እና እርድና ቆንዶ በርበሬ የተቀላቀለ አለ። የባርቢኪው ቅመም ካላችሁ ደግሞ ተጠቀሙ ማለት ነው። እና የተፈጨ ነጭ ሽንኩርት ካላችሁ በጣም ነው የሚያጣፍጥላችሁ እና ሶስ አለ ባርቢኪው ሶስ ደግሞ ካላችሁ ማረግ ትችላላችሁ። እኔ ግን ኖርማሊ ቢከውዝ ባርቢኪው ሶስ ስኳር አይነት ነገር ስለሆነ አልፈለግኩትም ማለት ነው። ስለዚህ አሁን ካጠገቡ ከትቼ ይኸው እንደዚህ አርጌ ልሰራው ነው ማለት ነው። ድንች ወደቀብኝ አነሳው። ቅሪቱም በሳ ስለሆነ ምንም ነገር አይሆንም። ደጋሚ ወደቀብኝ። በጣም እቃው በዝቶበት ነበረ እውነት ለመናገር ማለት ነው። እና አንድ እጄ ጓንት አርጌ አለው አንድ እጄ አላረኩም ያ ለመቀባት እንዲመቸኝ ነው ማለት ነው። ይው ዶራችን ቀባብተ እንድንችሉ ጨርሼ እንደዚህ አምሮበት። ሶስት መቶ ስልሳ ድግሪ ነው የእናንት ኦቨኑ በደንብ ነው ያበሰሉ እና መገልበጥ አለብኝ። በስለዋል፣ ግን ከለሩ ልክ እንደዚህ ቡኑ መሆን አለበት የት ውስጥ ያለው ማለት ነው። እና ስትገለብጡት ቀስ ብላችሁ ገለብጡት፣ ምክንያቱም እንዳይፈራረስ አንዳንድ ጊዜ ይፈራረሳል። እኔ ግን የሆነች እንትን ስላለች በሷ አርጌ ሊገለብጠው ነው። በጣም ነው የሚያቃጥለው ልነግራችሁ አልችልም። የእውነት በቃ በግድ ነው እንትን ያልኩት። እና ቆዳው አለ እንትን ለማለት ቆዳ ጥሩ አይደለም፣ ፋት ነው። ነገር ግን እንደዚህ ስጠብሱት፣ ግን ስጋ ቢሆን አሁን ለምሳሌ ፍርስርስ ነው የሚልብን። እንደዚህ ስገለብጥ ማለት ቆዳው ስላለው በቃ ይኸውላችሁ፣ በጣም በስሏል። ግን ከለሩ እንዲያምር ከፈለጋችሁ ኦሊቭ ኦይል ቀቡትና ፍተቱ ቶሎ፣ በጣም ያምር። በጣም ደስ የሚል ዶሮ ሆኖ መውጣት ይችላል። ሰላማችሁ የብዛ ሰርታችሁ ተጠቀምበት ያላችሁ ሀሳብ ኮመንት ላይ ጻፉልኝ። በጣም አመሰግናለሁ። ባይ ባይ